ሰላም እንዴት ናችሁ? ዛሬ አንደበት ሁሉ መከራችሁ ነው የመጣሁት። እንዲህ ጁሙዓ ቀን ነብይ መሐመድ ሰለላሁ ዐለይሂ ወሰለም በሐዲሳቸው ላይ እንደገለጹት አንዲት ሰዓት አለች፣ ሰዎች የማያውቋት አላህ ድዋን የሚቀበልባት ወቅት። ሰዓቷ ላይ የተለያዩ ሐሳቦች ቀርበዋል። እፎይ ላይ በሰራሁት ቪዲዮ በውስጥ መስመር በጣም አንዳንድ የሚያስቁ ኮሜንቶች አሉ። በይፋ የሚጻፉት ቆይ ቀንህን ጠብቅ ሂሳብህን ታገኛለህ ምናምን ማለት እናንተ ለመግደል ቀጠሮ ስትይዙ ስታስፈራሩ ጤነኝነት ነው አይደል? አሰላሙ አለይኩም ወረህመቱላሂ ወበረካቱ ሰላም ጤና ፍቅር በያላችሁበት ያለም ጥግ ዳር ድንበር ይድረስ አኑን ነኝ። እንደምናላችሁ ሁ የተከበራችሁ የአምኒ ቁም ነገር ቤተሰቦች ሰዎች ዛሬ እንደተለመደው በቁም ነገር በስተማሪ ወቅት ቪዲዮ ተመልሰ መትናለሁ። አብራችሁ ቆዩ። ሰላሙ አለይኩም ወረህመቱላሂ ወበረካቱ ሁላችሁም ሰላም ብያችኋለሁ። ይህን ቪዲዮ ሸር ኮፒ ሊንክ አድርጉልኝ ሪፖስት አድርጎልኝ። ወንድማችን አሽረፍ ናስርን ሁላችሁም ታውቆታላችሁ። ትናንትና በሰዎች ተከቦ የነበረው ወንድማችን፣ ትናንትና ሳቂታ የነበረው ወንድማችን፣ ትናንትና ፈገግታ ከፍት የማይጠፋ ወንድማችን ዛሬ ደግሞ በዚህ መልኩ እያለቀሰ ቪዲዮዎች ፖስት አድርጎ ሁላችንም አይተናል። ትናንትና አጠገቡ የነበራችሁ የስራ ባልደረቦቹ፣ በተለያየ ሙያ ላይ አብራችሁ ከጎኑ የቆማችሁ ወንድምና እህቶች ቀረብ ብላችሁ ወንድማችሁን ወንድማችንን ምን ሆነህ ነው ብላችሁ ችግሩን አሳውቁን። ዱንያ ተገለባባጭ ነች። ዛሬ የሳቀው ነገ ያለቅሳል። ዱንያ ፍትሃ አይደለችም ሀቂቃ። ስለዚህ ወንድማችን ያለበትን ሁኔታ ቀርባችሁ ጠይቁት። ጓደኛ ለመቼ ነው? አብሮ አደጎቹ የት አላችሁ? የሥራ ባልደረቦቹ የምናቃቸው ወንድምና እህቶች የት ናችሁ? ዛሬ ነው መጠየቅ ያለባችሁና ይሄን ወንድማችንን ዱዓ አድርጉለት። አላህ ካለበት ነጃ አላህ ይበለው፣ ከጭንቅ አላህ ያውጣው። ዱዓ አድርጉለት በስ አሚን አላህ ካለበት ጭንቀት ነጃ ያውጣው። እጅግ በጣም ሀዝናል ወጣል ልጅ እንደዚህ በሚዲያ ወጥቶ ምናምን ሲያለቅስ ነገሩ ምንድን ነው? የሚሆን ነገር እስቲ ከራሱ አንድ በተነስማው ሰላም፣ እንዴት ናችሁ? ዛሬ ያንድ ምክር ልመክራችሁ ነው የመጣሁት። ምክር ወይ ደግሞ ከኔ የህይወት ተሞክሮ ወይም ካለፍኳቸው ወይም እያሳለፍኳቸው ካሉ ነገሮች ለእናንተ ትምህርት ይሆናል ብዬ ስላሰብኩኝ ደስተኛ ሳትሆኑ ሳይደላችሁ ሁሉም ነገር እናንተ በምትፈልጉት መንገድ ሳይሄድ ችግር ውስጥ ሆናችሁ ሳላችሁ ግን ደግሞ ለሆኑ ለሆኑ ሰዎች መከፋት እንዲሁኝ ቢያዩኝ ይከፋቸዋል፣ እንዲሁኝ ቢያዩኝ ይጎዳሉ። ያለሁበትን ሲቹዌሽን ስሜቴን በነግራቸው ይጎዳሉ። መስላችሁ አትታዩ። ከከፋችሁ፣ ከቻላችሁ ተናገሩ እንደከፋችሁ። ምክንያቱም ሲደጋገም አእምሯችሁ ላይ ከባድ ትራውማ ነው የሚፈጥረው አንዳንዴ ሰውን ማገዝ ሰውን መርዳት መጥፎ ነው ልላችሁ ፈልጌ አይደለም ግን የራሳችሁ ችግር እያለባችሁ፣ ከባባድ ችግር የራሳችሁ ብዙ ያልተፈቱ ነገሮች እያሉባችሁ ለሰው ችግር ወይም ደግሞ ለሰው ጭንቀት ስትሯሯጡ ስትታዩ የሚመስለው ምን መሰላችሁ በጣም ደልቷችሁ ተመሽቷችሁ እናንተ ቆንጆ ላይ ሆናችሁ ሌላውን ሰው ደግሞ ለመርዳት ተፍተፍ እያላችሁ ምናምን ነው የሚመስለው። እና ወጥታችሁ እንኳን ለሰው ደክሞኛል እንዲሁኝ ያለው እንደዚህ አይነት ችግር ላይ ነኝ ብላችሁ ለማውራት የሚያሳፍራችሁ አይነት ኤክስፔክቴሽን ይሰጣችኋል ሰውና ሳትወዱ በግዳችሁ ህመማችሁን ወጥራችሁ ለመኖር ትገደዳላችሁ። ስለዚህ ደስተኛ ካልሆናችሁ ደስተኛ እንዳልሆናችሁ አሳዩ። ለሰው ከከፋችሁ እንደከፋችሁ ተነገሩ። ሲጠራቅም መጨረሻ ላይ የሚያመጣው ነገር በጣም ከባድ ነው። የማትወጡት በከባድ ስሜት ውስጥ ትገባላችሁ። ህመም ነው ያለው፣ ምንም መፍጠር የማትችሉበት ህመም ስፔሻሊ ከእናንተ ስር ሰው የሚኖር ከሆነ በእናንተ የሚተዳደር እናንተን የእናንተን እጅ የሚጠብቅ እንደ ምስኪን እናት፣ አባት፣ ሚስት፣ ልጆች ያላችሁ ሰዎች ከቻላችሁ በራሳችሁ ነገር ብቻ ቢዚ ሆኑ። ከቻላችሁ ለቤተሰባችሁ ብቻ ኖሩ። ውስጥ ይሄ ነው ይሄ ስሜት ነው ያለው። እና ምናልባት ከጠቀባችሁ ሼር ላድርጋችሁ። ስላዳመጣችሁኝ ያመሰግናለሁ። እጅግ በጣም ያሳዝናል። ብቻ በውስጡ ትንሽ የመከፋት የማዘን የሆነ ነገር ውስጥ እንዳለ ግልጽ ነው። ዛሬ ላይቭ ላይ ነው መሰለኝ የተናገረው እና የሆነ የሰው ዕዳ እንዳለበት ያ ዕዳ ደግሞ የራሱ የሆነ ቢዝነስ ጀምሮ በዛ ቢዝነስ ኪሳራ ውስጥ ገብቶ፣ ኪሳራ ውስጥ ደግሞ የገባው ብር ማለት ነው የሰው ብር እንደሆነ ነገር እየተናገረ ነበረ በእርግጥ ብዙ እንደዚህ አካውንት ልጥፍ አይለጥፍ አላወቅኩም። አካውንት ምናምን ካለ ግን ኢንሻላህ የምናግዘው ይሆናል። ምክንያቱም ነገ እንደዚህ ዓይነት ነገር ቅድም እህታችን እንዳለችው ዱንያ ተገለባባጭ ሆነ፣ ዛሬ እየሳቅን ከሆነ ነገ ደግሞ እኛ የምናለቅስበት ቀን ሊመጣ ይችላል። አላህ ይጠብቀንና ስለዚህ ነግበኔ ነው የሚለውም እንዲሁም ወንድማችን ነው፣ ማገዙ ተገቢ ነው። ይህ ነገር ደግሞ በጣም ጥሩ መልክት ነው ብዬ የማምነው በተለይ ሶሻል ሚዲያ ላለን ወጣቶች ሶሻል ሚዲያ ላይ ለምንሰራ ልጆች ጥሩ መልክት ነው ብዬ አምናለሁኝ። በቃ ይቃ በተለይ በተለይ እኔ ትልቅ ነገር አንስቼበታለሁ በታለው ብዬ አምናለሁኝ። ምን አነሳበት ምናምን ካላችሁኝ ብቻ ይሆናል። በቃ የሆነ ነገር አንስቼበታለሁኝ። ይ ነገር ተምርበታለሁ፣ እናንተም እንደምትማሩበት ተስፋ አድርጋለሁ። በተለይ ሶሻል ሚዲያ ያላችሁ የምትጠቃቀሱ ሰዎች ማለት ነው። ፊታችንና ጀርባችን ሌላ ነገር ለሆነ ሰዎች የጥሩ መልዕክት ነው። ሀይቃ ልንለቀ ይገባል። ሀይቃ በደንብ ልንለቀ ይገባል። በተለይ ወጣቱ ማለት ነው። እኔ በደንብ የነቀሁት ሻላ በደንብ ማለት ነው። ሀይቃ ሰሞን ደግሞ በስፋት ሶሻል ሚዲያ ላይ እየዞረ የሚገኘው የባቡል ኸይር ጉዳይ ነው። ባቡል ኸይር ኢንሻአላህ ሁላችንም ፎሎ ማድረግ ቲክታክ ላይ የረምዚና ስቴት ማለት ነው ስምንት ቢሊዮን ብር ለመስጠት ቃል ገብቶ ነበረ። ወሩን ሙሉ ተዘብዝፈ እንደ ተጨምሯል እንጂ ቡላ ተጨምሯል። አንድ ወር ራሱ ጨምረ መሰለኝ ተዘብዝፈ ማለት ነው። አሁን ልክ ቀኑ ሊያልቅ ስንት ነው? ሶስት ቀን አራት ቀን ሲቀር ማለት ነው እንግዲህ የሶሻል ሚዲያ ሰዎች አጠቃላይ ቲክታክ ላይ በተለይ የሚሰሩ ሰዎች እንቅስቃሴ በአካል ራሱ እየሄዱ ትግር ቤተን ላይ ፎሎ እያስደረጉ ነበረ። ምናልባት ቲክታክ እየተጠቀማችሁ ባቡል ኸይር መደገፍ የምትፈልጉ ሁላችንም ኢንሻላህ ረምዚ ስቴትን ፎሎ እናድርገው። ከፈለገ አንድ ሚሊዮን ካገኘ በኋላ ማመቻቸው ከሆነ ታንስታላችሁ። የእኔ ሙዲያ ነው። አናንቡስ ልጆች እንዲቻል እንጂ ናምስ ያመጡ ያው ምቀኛ ላለመሆን ቻሌንጁን እስከሚበሉ ዝንብዬ ፎሎ አደረግና ማለት ነው። እስለማይጠቅመኛ ፎሎ ያደረግኩት ነገር ሀይቃ ፎሎ ሳረግ ማለት ነው። ዝንብዬ ፎሎ አላረግም፣ ዝንብዬ ሰብስክራይብ አላረግም። እያንዳንዱ ነገር አሁን ፎሎ ያረግኳቸው ሰዎች ሁለት መቶ ሰዎች ምናምን ይሆናሉ፣ ግን እያንዳንዱ ሰዎች አቃቸዋለሁ። አቃቸዋለሁ ስላችሁ በአካል ሳይሆን የሚሰሩትን ሰዎች የሚሰሩትን ነገር ምን እንደሆነ አቃለሁኝ። ዝንብዬ አላጎሰብስም ማለት ነው። ረምዚ ሴት ሀይቃ ስነግራቸው አነሰዋለሁ ፎሎ

አንዱ በኹጥባው እንግዲህ በይን አዛን ወኢቃማ ያለችው ሰዓት ነው። ሌላኛው ከአሱር በኋላ ያለው ፀሐይ መግቢያ ድረስ ያለው ሰዓት ነው ይላሉ። በተለያዩ ሰዓት ይሄ አላህ ሱብሐነሁ ወተዓላ ያልገለጸበት የበለጠ በዱዓችን ላይ እንድንበረታ ሀጃዎቻችን አላህ እንድናቀርብና እንድንሰጥ ነው። ይሄ ትልቅ መልእክት ነው። እኔም እሱ ጋር የተያዘ ነገር ነው ማንሳት የፈለኩት አጭር ነገር እንግዲህ የሰው ልጅ በህይወቱ ውስጥ በሚኖርበት ጊዜ ውስጥ በተለያዩ ችግሮችና በተለያዩ ጉዳዮች ውስጥ እናልፋለን አይደል በዚህ በምናልፍባቸው ሂደቶች ውስጥ አላህ ሱብሓነሁ ወተዓላ ልንጠይቀው ወደ እሱ ልንቃርብ ከሱ ልንፈልግ ችግሮቻችን ሊቀርፍልን እድል የሰጠበት እድል ሁኔታዎች አሉ። ጁማአ ቀን የዱአ ቀን በተለያየ ሐጃዎቻችን ለአላህ የምናቀርብበት የምንሰጥበት፣ አላህን የምንለብልበት የኡመቱን ቀጥያ አቅርበን አላህ ጋር የምንገናኝበት። እኔ ከሚገርሙኝ ነገሮች ሀቂቃ የሰው ልጅ ብዙ ነገር ያምናል። በተለያየ መልኩ የምናምናቸው በህይወታችን ውስጥ ያሳኩልኛል ብለን የምናምናቸው ነገሮች አሉ። የአገሪቱ ጠቅላይ ሚኒስትር ወይም የሀገሪቱ መሪ የሆነ አካል እንግዲህ እዚህ ሀገር ላይ የምትፈልገውን ነገር አድርግ፣ እኔ ያለው ለአንተ ያለው ሰው ምንድን ነው የሚሆነው? እንዴት ነው ኑሮ የሚሆነው? እንዴት ነው የሚሄደው? እንዴት ነው የሚንቀሳቀሰው? ይሄ እኮ ከሌ ጠቅላይ ሚኒስትሩ ከሌ ሀገር መሪው እኮ እንዲህ አድርገው ዋስትና የሰጡ ሰው ነው ቢባል ሲቀሩ እርግጠኝነቱ የሚንቀሳቀስበት ሁኔታ ይታያል። እንግዲህ ሰው ማለት ነው ስናምን፣ ልናምን ምንችለው አላህ ስብሐነሁ ተዓላ ግን

እሱ በዛ ሰዓት በነሱ ቋንቋ አገላለጻ እና የጠየቁት ነገር ሲገልጽላቸው ትርጉሙ ትንሽዬ ዱካን ወይም ደሞ ትንሽዬ ሱቅ እንዲኖረኝ ይፈልግ ነበር እና ያ ግን አልተሳካልኝ። ማለት የሰው ልጅ ባቅ ሙልክ ነው የሚጠይቀው፣ ባለው ነገር ላይ ነው የሚጠይቀው። ተመልከቱት፣ አላህን ለምኖ እምቢ አለኝ ብሎ የሚያስባቸው ነው። ኢማም ነል ጀውዚ አላህ ስራቸው ደላቸውና የሚገርም መልስ መለሱለት። እንደ አላህ መናአከ ላይ ሰብኸን ሉጥፈናሉት አላህ አንተ ሊከለክለህ ፈልጎ ወይም ደግሞ ስስት ኑሮት አይደለም። ላንተ የከለከለው አንተ ስለሚያውቅህ ስለሚወድህ ሊጠብቅህ ፈልጎ ነው ሉጥፍ ፍዝነት አድርጎልህ ውስጥን አዋቂ፣ የነገን አዋቂ ተመልካቸው ነው ጌታ። ይሄ ሱቅ መጥቶ አንተ ህይወት ውስጥ የሚያጠፋው እንጂ የሚያለመው ነገር እንደሌለ ስለሚያውቅ ነው። ስለዚህ አላህ ወደ እንጂ ጠልቶ አይደለም። አንዳንድ አንድ ጠይቀናቸው ያጠናቻ ነው ነገራቶች እኛም አላህ ለኛ ሲሰጥን ለኛ የሚጠቅመንን እንጂ እኛ የፈለግነውን አይደለም። ምክንያቱም መጥቶ እንዳያበላሽን መጥቶ ነገራችንን እንዳያጠፋብን ስለሚፈልግ ታሊቀልከውን በዚህ ስሜት ለዚህ ነው። ይህንን መሰረት አድርገው ኢማም እብነል ጀውዚ ምላም ላይስተክሚሉ ኢማን ልቀው የሰዎች ኢማን ሙሉ አይሆንም አላህ ሲከለክላቸው እነሱን እንደሚጠቅማቸው አድርገው ወይም ደግሞ አላህ የከለከላቸው እንደተቀበላቸው አምኖ ልባቸው እስካላረጋገጠ ድረስ ኢማናቸው ሙሉ መሆን አይችልም ይላሉ።

እንደዚህ የመጣልን ማለት ነው። ማሻአላህ አላህ። እንግዲህ በዚሁ እንግዲህ መልእክቱ በዚሁ እንግዲህ ውብ አስተምህሮቱ ይቀጥል ዘንድ ምኞታችንን እንገልጻለን። አላህ ሙሉ ጤናውን ይመለሰልን። ኢንሻአላህ መልእክቱ ከጠቀማችሁ ሌሎችም ሺር አድርጉት። በዱዓ የምንተዋወስ እፎይ። ላይ በሰራሁት ቪዲዮ በውስጥ መስመር በጣም አንዳንድ የሚያስቁ ኮሜንቶች አሉ። በይፋ የጻፉት ቆይ ቀንህን ጠብቅ ሂሳብህን ታገኛለህ ምናምን ማለት እናንተ ለመግደል ቀጠሮ ስትይዙ ስታስፈራሩ ጤነኝነት ነው አይደል? ማን እንደሆናችሁ እኮ ይታወቃል። እኔ ልጁ እዚህ ሀገር ያለ መስሎኝ ሳጣራ ከዚህ ሀገር ውጭ ነው። ስለዚህ ማን እንደ አስታጥቆ እንደሚልከው የማንን ሀሳብ እንደሚያራምድ ግልጽ ነው፣ ይታወቃል፣ ሁላችሁ ታውቃላችሁ። እኔ በእውነት ነው የምነግራችሁ። አሁን በፎይ ላይ የሰራሁት ቪዲዮ ለእንደዚህ አይነት ደንቆሮዎች ማየት መስማት ለማይችሉ በወንድምና በህት መካከል ጠብ የሚዘሩ እውቀት አልባ ከሆኑ ሰዎች ጋር ምን አይነት መልስ ነው የምትመልሱት? እና እያየሁ እምትወው እንጂ እንዴት ለፎ ይመልሳለሁ? እኔ ወደ ክርስትና ካልተመለሽ የእርቃን የርቃን ፎቶሽን እለጥፋለሁ የሚል ጀዝባ መሐይም ጋር እንዴት እኔ መልስ እመላለሳለሁኝ? ሆኝ የህቶቹን እርቃን ፎቶ ይዞ እንደገና የእግዚአብሔር ነኝ የሚል ይሄ ጥልቅ ድንቁርና መሐይምነት እኮ ነው። ፎቶሽን እለጥፋለሁ እንደዚህ ካላለክሽ እንደዚህ ካላረክሽ እያል የሚያስፈራራ ዱርዬ ማለት ነው። ይሄ ስለ ሃይማኖት ደግሞ ሲያወራ ከእንደዚህ አይነት ሰው ጋር ለምን ትመላለሳላችሁ? እኔ ያያዘ ልደታ ላይ በሰራው ቪዲዮ እና አንድ ክፉ ተንኮል አለው ደግሞ። አገርን ለመጥበጥበጥ የሚሰሩ ሰዎች በደንብ ይታወቃሉ። ይሄ በወንድሞች መካከል ጠብ የሚዘሩ እርኩስ ሰዎች ይታወቃሉ። ሀሳባቸው፣ ፊታቸው፣ መልካቸው፣ ንግግራቸው ራሱ ይታወቃል እና ለወንድሞች፣ ለእህቶች ይስል በጣም ዝቅ ብዬ ዋጋ ከፍዬ የሰራሁት ቪዲዮ ነው እንጂ ፎይን ምን ትናገሩታላችሁ? ምንድነው ግን እንደዚህ አይነት ባለጌ ሰዎች ሚዲያው ላይ እንደልባቸው ሲለፈልፉ ሲናገሩ፣ ሲሳደቡ ከኋላም ደግሞ ሆነ የነሱ አጋጋዮች አሉ ሲቀበሏቸው እንደ አዋቂ እየቆጠራችሁ ራሳችሁንም አገር የምታስበጠብጡት እናንተ ናችሁ ላይክ ሼር እያደረጋችሁ እንጂ ፎይ ምን ያውቃል? ምንም ነገር አያውቅም። እውነቴን ነው የምነግራችሁ። ስለ እስልምናም ቢሆን ምንም ነገር አያውቅም። እና እኛ ከወንድሞቻችን ከእህቶቻችን ጋር ለአንድ ሺህ ምን ዓመት ለሁለት ሺህ ዓመት አብረን የቆየን ሰዎች እስልምና ክርስትና እንግደሉ ይላል ብሎ ካልሰለምክ ብሎ ማስፈር እንደዚህም የሚብዬ ስለሌለ እኮ ነው ቢኖር እኮ ነው ለምን አንደኛ አንዳንድ የሚያቀርባቸው መረጃዎችም ሌሎችም የሚያቀርባቸው መረጃዎች በእስልምና ወይም በሸሪዓ የሚተዳደሩ ሀገሮች ላይ ነው። አሁን እኛ ሀገር እንደምታውቁት በየትኛውም ክልል የሸሪዓ ፍርድ ቤት አለ። አንድ ሙስሊም ከፈለገ በሸሪዓ ፍርድ ማገኝ ይችላል። ካልፈለገ ደግሞ ኢትዮጵያዊ ስለሆነ በኢትዮጵያ ህግ ይቻላል። አስገዳጅ ነገር አይደለም፣ ግን የሸሪዓ ፍርድ ቤት አለ። ማለት ግን የሸሪዓ ፍርድ ቤት ኢትዮጵያውያን በሙሉ ላይ ፍርድ ይፈርዳል አይደለም በሸሪያ ፍርድ ቤት እስልምናቸውን አስበልጠው በዛ ፍትህ ማገኘት የሚፈልጉ ሙስሊም ወንድምና እህቶች መብታቸው ነው። በሸሪያ ፍርድ ቤት መዳኘት አልፈልግም ያለ ደግሞ ሙስሊም በኢትዮጵያ ህግ የመፍትሄ እያገኘ እያየን ነው። ከየት እየመጡ እንደሚወሩ አይታወቅም። ስለ ጃሃድም ያለን የተጣመመ አመለካከት የቆየ የሰነበተ ነው እሱ። እነሱ በስርዓት በግልጽ መተዳደሪያቸውን ስለ እና ቤትህ ላይ አንተ ሰው ሊዘርፍህ ቢመጣ ወይልካም ብለህ ነው የምትቀበለው? አበባ ነው የምትሰጠው? ሀብት ንብረት ቢመጣ ሃይማኖትህን ጣል ብሎ ቢያሳድድህ እንኳን ደህና መጣህ ነው የምትለው? እና ዝም ብለን ስለማናውቀው ነገር እየቀባጠርን በራሳችን ላይ ችግር አንፍጠር። እኔ ከዚህ በፊት ሰርቼላችኋል። ኢትዮጵያውያኖች አገርም የምንበጠብጠው እኛን አገርም ሰላም ማምጣት የምንችለው እኛ የየራሳችንን ሃይማኖት ባህልና ወግና ስርዓት ይዘን ተከባብረን መኖር እንችላለን። እኔም የምትሰዳደቡለት ፈጣሪ እንደው ራሱ ትንሽ ዘግነን አይልም? እኔ የምሰደብለት እኔ የምሰድብለት እኔ የምገልለት እኔም የምገደልለት ምን ምን ማለት ነ እና እፎይ ቀንህን ጠብቅ ብለህ በምንድን ነው በንትንህ በተከታዮች የምታደርገው ነገር ምንም ነገር ማምጣት አይችልም። እኛ እውነት ነው የምንናገረው። ለእውነት ደግሞ ዋጋ ብንከፍልም ችግር አለው ብለን አንቆጥርም። መልካም ቀን ለአንተ፣ መልካም ቀን ይሆነልህ። ለእውነት መቆም ለእውነት መሞት። ትልቅ እምነት አደለው እውነት ደግሞ ኢስላም ነው። ሁላችንም አላህ ኢስላም አድርጎ መጨረሻችን ያማር ያደርገው። ለሁሉ የምንመኘው ያንን ነው። ጀማዕ ዛሬ ቪዲዮ ይህን ይመስል ነበር። በቀጣይ የተሻለ ቪዲዮ እንገናኛለን ከቻላችሁ ማለት ነው። በዚህ ከፊት ለፊት ለምታዩት መድረሳ ላይ መሳተፍ የምትፈልጉ ሰዎች ኢንሻላህ ተሳተፉ። አካውንት ከዚህ ከፊት ለፊት የምታዩት አካውንት ማለት ነው። ይህን መድረሳ ማስጨረስ ትችላላችሁ። መድረሳ ሐይቃ ማለቅ አለበት ኢንሻላህ